አሰላሙ አሌይኩም ወረህመቱላሂ ወበረከት። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንግዲህ ቂቤ እንዴት እንደምታነጥሩ እና በዛውም ደግሞ ገንፎ እንዴት አገንፍታችሁ እንደምትበሉ አሳያችኋለሁ። አብረን ቂቤ እንሰራለን፣ ከዛ ደግሞ አብረን ገንፎ እንበላለን ማለት ነው። ስለዚህ ከናንተ የሚጠበቀው ላይክ እና ሰብስክራይብ እያደረጋችሁ መከታተል ነው። እንግዲህ በመጀመሪያ የምንሄደው ወደ ቅቤ አነጣጠር፣ የአረብ ሀገር ቅቤው ማለት ነው። እንደምታወቁ ይህ ቅቤ ከምሳጣሽ ርያል ሹከ ማንኪያ ይባላል፣ ሹከ መላእጋ ይባላል ማለት ነው። እና ይሄንን ቅቤ ሲነጠር እንዴት እንደሆነ ያው ተመልከተው ማለት ነው። በመጀመሪያ የሚያስፈልገን ራሱ ቅቤው ላችኋለሁ። ይሄ ሹከ ማንኪያ ከዛ እርጥብ ነጭ ሽንኩርት፣ እርጥብ ዝንጅብል እና ቀይ ሽንኩርት እዚህ ጋር እንደምታዩት የኮራሪማውን ልጫውን የተወሰነ ፍሬ ሙን ልጅ አድርጌ አጥቤ እሱን መናዝ እጨምረዋለሁ ማለት ነው። ሽንኩርቱንም በረጃጅሙ በስሱ ትከትፋላችሁ። ነጭ ሽንኩርቱንም ዝንጅብሉንም እንደዚሁ በስሱ ትከትፋላችሁ ማለት ነው። ከዛ ያዘጋጀነውን ቂቤ እንደዚህ እንከፍትና ወደ ድስቱ እንገለብጣለን የኮረር ማልጫ እዚያው ሲያረጓ የቸ ነው ያደረግኩት። እስኪ እንሞክረዋለን። ቅቤ ጣም ይቀይራል ወይንስ ያጣፍታል እና አብረን እናየዋለን ማለት ነው። እንግዲህ ቅቤው ረክቷል። ይሄ ቅቤ የከብት ይሁን የፍየል ይሁን የበግ ይሁን አናቅ። ብቻ ያው በአረብ ሀገር ያሉ ሴቶችም ሆኑ ማንኛውም ሰው የሚጠቀበቁ ቅቤ ነው ለሀበሻ ማለት ነው። ሀበሻ የትኛውም አካባቢ አሁን ይህን ቅቤ ነው አንጥሮ የሚጠቀሙት። አረቦቹን ቤት እንጠቀማለን። አረቦቹ ቤት ሳምና ነው የሚባለው። ለአረቦቹ ምግብ እንጠቀመዋለን። እና እንዴት ነው እንግዲህ እንደምታዩት እሳቱን ቅንስ አድርጋችሁ ቅቤያችሁን የተታተፋችሁትን ሽንኩርት፣ ሁሉንም አንድ ላይ ታደርጉ እና እሳቱን ቅንስ አድርጋችሁ እስከሚንተከተፍ ሽንኩርቱ፣ ይሄ ዝንጅብሉ፣ ነጭ ሽንኩርቱ ብራውን ከራር እስከሚሆን ተጠብቁና እዚህ ጋ ቅመም የተጠቀምኩት ኮረሪማና እርድ የሀበሻ ቅመም ማለት ነው። የተወሰኑ ግን በብዛት የጨመርኩት ኮረሪማ ነው። የኔ የሀበሻ ቅመም ይህ ነጭ አዝሙድ፣ ዝቃቅቤ ምናምን ምናምን የሚሏቸው እነሱ። ኮረሪማው ግን ሁለት እጥፍ ያደረኩት ኮረሪማው በዛ ይላል። እና ደግሞ እርድ ይለከረር። እዚህ ጋ ጥንቃቄ ማድረግ ያለባችሁ ልትጨረሱ ስትሉ ካረረ በጣም የሚያስቀይም ጣዕም ነው የሚኖረው። ማረርም የለበትም። በስነ ስርዓት፣ እንደዚህ ሽንኩርቷ ምናምኗ ቡኒ ከለር እስከምትሆን ድረስ ተጠብቁ። እና እዛችሁ እዛች ቁጭ ብላችሁ ሳትወደጋ ደጋ እንደዚህ ታጣሉታላችሁ። በወንፊት ማለት ነው። በወንፊት ጥልልን እንድታጥርቡታላችሁ ቅቤያችሁን። እና ይሄ ሽንኩርቱ ምናምኑ ለብቻ ይቀራል። አሁን እንግዲህ ቀጣይ የምንሰራው ደግሞ አሁን ይሄ የትናንትና ነው። ዛሬ ደግሞ ምን እንደሚመስል ተመልከቱ። አድሮ ማለት ነው። ሹፉ አስፋር ሆኗል። ለምን እርዱ ቆንጆ ክለር እንዲኖረው ስለሚሰጥ ማለት ነው። እና አሁን ደግሞ የምንሄደው ወደ ገንፎ አሰራር፣ ገንፎ እንዴት እንደምንሰራ ተከታተሉ። እንግዲህ በመጀመሪያ ውሃ፣ የፈላ ውሃ በደንብ መንት ተፈለበት ትንሽ የዘይት እና ትንሽ ጨው። በነገራችን ላይ ገንፎ ጨው የወደደ ያው ጨው አድርጎ ጨው። ከዛ ዱቄት። ይህንን ገንፎ እየሰራ ያለሁት ከመደም ኩሽና ነው። ከመደም ኩሽና፣ ገብቷችኋል አይደል የምላችሁ ወጥንጨቱ እንደምታዩት ግብዳ ነው በጣም አስቸጋሪ ነው አይመችም ለመለወስ በጣም አስቸጋሪ የሆነ ወጥንጨት ነው እና አላኩልሃል ዱቄቱ እስከሚጠፋላችሁ ድረስ በደንብ ሽት ተደርጓታላችሁ ገንፏችሁን በነገራችሁ ላይ ገንፎ ጤና ነው ይላል የኢትዮጵያ ሰው ገንፎ ጉልበት ነው ገንፎ አያስረጅም ገንፎ ሰውነት ነው የሚሆነው ይላሉ እውነት ነው ግን እንዴት ነው እና የሀገራችን ዱቄት ይሄ የገንፎ ዱቄት ቢሆን አሪፍ ነው። ይሄ የቢጋላ ዱቄት ስለሆነ ያው ግን ሚያ ሚያ ነው። ከዛ ከእሳቱ አውጥቼ በደንብ ካሸሁት በኋላ ዱቄቱ እስከሚጠፋልኝ በደንብ ነው ያሸሁት። ከዛ ምን አደርጋለሁ ውሃ ጠብ ሳት በዛ ማለት ነው። ውሃ ከበዛ ደግሞ ይከተናል። ስለዚህ ትንሽ የውሃ ጠብ አድርጌ እንደዚህ ለ30 ደቂቃ ያህል ከዲኝ ተዋል ማለት ነው እንዲበስል ማለት ነው እሳቱን ትንሽ ማድረግ እንደትነው፣ ይፈጣሪ ያለ ዲስቱ ምን ያህላል። ዲስቱ ትልቅ ነው፣ ገንፎይቱ ትንሽ ናት። ታው ብቻዬን ስለሆንኩኝ እንደምታዩት ያላቅሙ ነው የሆነብኝ። በእን ዲስቱ ላችኋለሁ ለማሸት ራሱ አይመች እና አሁን እንግዲህ ከሰላሳ ደቂቃ በኋላ እንገናኛለን። ቂቤውን ላሳያችሁ። ቂቤ ቆንጆ ቂቤ እንደሆነ እንደሚታወቀው እዚህ ጋር ስታዩት ቂቤው ማለት ነው የሆነ ፍርክርክ ይታያቸዋል፣ ፍርክርክ ይላል። ይሄ እንግዲህ ቆንጆ ቂቤ ነው ይላሉ። ሲሉ ሰምቼ ነው አላውቅም፣ ግን እስኪ እንቀምሰዋለን። አብረን ነው የምንቀምሰው እና እንደምታዩት አሁን ይህን ነቅቤ በባለፈው መሳሪያቸ ነበረ ቪዲዮን ለክፉ ይሆናል ወይ ለገንፎ ይሆናል ወይ ለወጥ ይሆናል ወይ እያላችሁ ጠይቁ ነበር። ለማንኛውም ነገር ለሀበሻ ምግብ ሹሮ ስትሰሩ ይችንጠብ፣ ሀበሻ ምግብ ስትሰሩ ይችንጠብ፣ ፍርፍር ስትሰሩ ይችንጠብ፣ እያደረጋችሁ ከላስ መመገብ ነው ማለት ነው። ከዛ እንግዲህ ከሰላሳ ደቂቃ በኋላ ተመልሰን መተናል። ገንፋችሁን ይበስላለች በደምብ ከሸኋት በኋላ እንዲያይዝብኝ ትንሽ የቂቤ እዚህ ጋር ጣል አደረግኩበት። ለምን እንዲያይዝብኝ ማለት ነው፣ ስገለብጠው ራሱ ብለው ልክለ። ከዛ ሳህናችንን እንደዚህ መልኩ የአረቦች የፉል ሳህናት እንዴት እንደምታምር ሽልም ምንም ያለች ናት። ቄቤ ያስነካታለሁ ማለት ነው። ገንፎን ሳደርግ እንዲያይዝብኝ በዚህ መልኩ እስከ ዳር ድረስ በቄቤ ንቅቅ አደርጋታለሁ። ከዛ አሁን ገንፎችን ደረሰ እንገለብጠዋለን ማለት ነው ወደ ሳህናችን ወደ ሳህናችን እንገለብጠዋለን። ከመጀመሪያ ግን እሳቱ በጣም ነው ያገነን። ስለምን ቀ ስገለብጠው ውልቅ ይላል። እሳቱን ትንከል እና እንዲያያቸዋት ያት አሁን ስገለብጠት ውልቅ ይላል ግንፎ። እሽጥ እያደረጋችሁ ሁሉም ይዳረሳል። ሙቀቱት እኮ እሳቱ ስትገለብጡት ምናምን አያቸግራችሁም። ውልቅ ይልላችኋል ያ ከአለሙ ጠይም ያናስ አሁን እንግዲህ ካሜራ ካሜራ አስቸጋሪ ነው። በነገራችን ላይ እየሰራችሁ ስትቀርጹ እኔ ጊዜ እንደዚህ መሰራውን ምናምን ለመቀረጽ በቃ ይሰለቸኛል ነው የምላችሁ። ት እንደሚሰለችኛ አ የምችን ገንፎአችን ሹፎ ወደ ሳራችን እንዴት እንደገለበጥናት አያችኋት። ዋው ቆንጆ ገንፎ ናት በእርግጠኝነት እዛ ምን እናደርጋለን? እናንከባከባታለን ማለት ነው። እናንከባለላታለን እናንከባለላታለን። አሁን እንደዚህ ሳደርግ ቢወዲቅ አስቡት፣ ቢወዲቅ ትንሽ ነገር ግን ለመስራት አይመችም። ወዲያው ይን ነው፣ ወዲው ይን ከዲስጡም ከሰሃኑ ማስቸገረችኝ እኮ። እንዴት እንደሚያምር ማሻአላ። አሁን እንግዲህ ገንፋችንን እንበላለን። ግን መርሳት የለብን የለደብን ነገር አንድ ነገር አለ። እሱ ምንድነው ካላችሁም ማለት ትችላላችሁ፣ ካላላችሁም ያው የላችሁም። በርበሬ ማለት ነው። በርበሬ ገንፎ ፎ በቅቤና በበርበሬ፣ በርበሬያችንን ወከዛችን በርበሬያችን ትንሽ የጠብና እናደርግባታለን

እና ቤተሰብ በጣም ቆንጆ ገንፎ እና ቆንጆ ቅቤ ይሄው፣ ሰርቼ በላሁኝ። በመዲያም ኮች ናላችኋለኝ። ለቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። እናንተም ከመድያም ኮች ና ሁልጊዜ ሳሞሌ፣ ሁልጊዜ ዲያቦ፣ ሁልጊዜ ሩዝ አትበሉ። አንዳንድ ጊዜ እንደዚህ የሀገራችንን ምግብ ቀየር። አሁን ይሄ ቅቤ ብዙ ነገር መመገብ ትችላላችሁ በዚህ ማለት ነው ተጋግራችሁ የጨብሳ መስራት ትችላላችሁ። የሀገራችንን ሰተቶ ሰርታችሁ ለቅለቃችሁ መብላት ትችላላችሁ። ብቻ ብዙ አይነት ምግብ ትመገቡበታላችሁ፣ የኢትዮጵያ ምግብ ማለት ነው። ሰላም አሌይኩም ወራህመቱላህ